ይህንን ስብስትም ስፖንሰር ያደረገው ኤርትራ ነው የሚል ሀሳብ ሁሉ አይቻሉ። ዋን ኦፍ ዘ ሞስት ሪዲኩለስ ሰው እንኳን በቆሞ አደለም በህልሙ እንኳን መናገር የሚከብደው ያንን ያሉት ደግሞ አቶ ልደቱ። አቶ ልደቱ በሻቢያ የሻቢያን ተልእኮ እያስፈጸመ ነው ብለው ሲናገሩ ለምንድነው? ታውቃለህ፣ ስለሌላው አደለም። ግለሰቡም ራሱን መከላከልም ይችላል። ባይ ዘ ወይ ልደቱም ወደ ሀገር ቤት እንዳይመጣ የከለከለው መንግስት ነው ማ እንዲያውም ልደቱ ወደ ሀገር ቤት መተው ቢሆን ኖሮ ይሄ በይነመረብ ሰልፍ የመካሄድ እድሉ በጣም በጣም አነስተኛ ነበር የሚሆነው። ማለት መንግስት ቅራሽ አድርጌ ላስቆመው ራሱ ቢል ማሰር የሚችልበት ሁኔታ ይፈጠርለት ነበር። ራሱ ላይ ነው እየተኮሰ የመጣው ልልህ ነው ማለት ነው። አንደኛው ከአንተ ጋር ላስትዊክ ዊክ ቅዳሜ ቨርቹዋል ሰላማዊ ሰልፍ ሊደረግ አርብ ዕለት ተወያይተን ነበር እና ሶስት ጥሩ ነገሮችን ይታገኛሉ ሶስት የቆረቆሪ ነገሮች አሉ ብዬ ነበር። እና የቆረቆሪ ነገር እስቲል እንዳለ ነው። ዋሸት አልፈልግም። ማለት ምንድን ነው? የሰላማዊ ሰልፎ የተጠራበት ድረስ ስሎጋኑ፣ መፈክሩ እና የተጋበዙት ሰዎች የተወሰነ የሚጋጭ ነገር አለ የሚል እምነት ነበረኝ። እሱ እስቲል እንዳለ ነው። ምክንያቱም ጦርነት ያብቃ ብለህ አክቲቭ ጦርነት ውጊያ ላይ ያለ ሰው አገዛዝ ያብቃ ብለ ግፍ አገዛዝ ያብቃ ብለ የግፍ አገዛዝ እየፈጸመ አክቲቭሊ ያው ነው እየፈጸመ ያለ ሰው መጋበዝ አስቸጋሪ ነው። ግን የሚለየው ምን ያለኝ ቅሬታ የሚለየው ብልጽግና ሰዎችና ካድሬዎች ከሚሉት በሁለት ነገር ነው የሚለየው። አንደኛ እኔ ሰዎች የትኛውም አይነት የፖለቲካ አመለካከት ያለው ሰው አንድ ላይ ተገናኝቶ መምከር አለበት ብዬ አስባለሁ። ናሽናል ዲያሎጉ እኮ ቢሰምር ኖሮ ቢሳካለት ኖሮ ማድረግ የነበረበት ነገር ይሄ ነው። ማለት የተለያየ ጽንፍ ላይ ያሉ ሰዎችን አንድ ላይ አስቀምጦ ማነጋገር፣ ማወያየት፣ አንድ ላይ ሀሳቦቹን እንዲለዋወጡ ማድረግ ነበር የነበረበት እና ከሌ እንደዚህ ስንት ጥፋት ያለበት ሰው ከላይ እንደዚህ ምናምን ዘ አቦይ ሰባት ለምንጠገኘ እንት ምናምናም ስራ ቢሽለኔ ማለት ነው። በዛም እንኳ አደለም የሚለው ከስሎጋኑ ጋር ግን አልሄደልኝም ነው ቅሬታ። አገዛዝ ያብቃ ብሎ ግፍ አገዛዝ ላይ እየተሳተፈ ያለን ሰው እና ጦርነት ያብቃ ብሎ ጦርነት ላይ የተሳተፈ ያለን ሰው መጋበዝ ሲኒሽ ኮንትራዲክት የሚያደርግ ነገር አለው የሚል ነበር የእኔ ቅሬታ። ቅሬታን ሰስቴን አደርጋለሁ። ቅሬታ ስትል እንዳለ ሌላው የመንግስት ከመንግስት ይለየ የመንግስት አካባቢ ዙሪያ ካሉ ሰዎች እኔ ያለኝ ቅሬታ ይለያል፣ ምልህ ለምንድን ነው? እነሱ አይዶንት ዶንት ቲንክ ዚ ሃቭ ሞራል ሃይ ግራውንድ። ይሄን ለመቀው ፋኖ እና ምናምን ነጅዋሮ የፋኖ እና የኦሮሞ ነፃነት ሰራዊት አንድ ላይ ተገኙ። እነዚህ እንትን የማይም ሰዎች አንድ ላይ የማይሰሩ ሰዎች፣ የማይስማሙ ሰዎች ና ምናምን የሚለው እንትን የእነሱ የሚደግፉት የብልጽግና ፓርቲ እኮ ከእያንዳንዳቸው ጋር ተራ በተራ ሰርቷል። እየገረበ ማለት ነው። አንዴ ከአንዱ ጋር ሆኖ አንዱን ሲወጋ፣ አንዴ ከአንዱ ጋር ሆኖ አንዱን ሲወጋ ቆየው እና ኢንክሉዲንግ ኢሳያስ ማለት ነው። ምንም አይነት ሞራል አውቶሪቲ የላቸውም፣ ይህን ሊሉ የሚችሉበት ማለት ነው። ማለት ኢትስ ሪዲኪለስ በጣም እንደዛ ሲል መስማት ማለት ነው። ጣምራ ጦሩ ሲል እያለ ሲጽፍ የቆየ ሰው መጦ ይህን ክሪቲሳይዝ ለማድረግ እንደእናንተ የሞራል ሃይግራውንድ አለው ብዬ አላስብም። ከዛ ይለያል ማለት ነው ባይሆን ሊሆን የሚችለው ከተነጻጸረ ሊነጻጸር የሚችለው ይሄ በፊት ኦሮሞራ ምናምን በሚባልበት ጊዜ እሳትና ጭድ ምናምን ምናምን ይሉ የነበሩ ሰዎች አልነበሩ? ሚዲያ ላይ እሳትና ጭድ ናቸው እነዚህ፣ አብሮ አይቀጥሉ። እንደነሱ ከነሱ ጋር ንኮንት ልናነጻጸራቸው የብዝግና ሰዎች እያሉት ያለውን ነገር ይሄ ሰው ይለያል። የኔ ቅሬታ ለማለት ነው፣ ቅሬታዬ ጦርነት ያፍቃለ ጦርነት ላይ ሰዎችን መጋበዙ እንዲሁም የግፋገ ዘዘ ቀብለ ገፋ ገዛ ላይ እየተሳተፉ ያሉትን ሰዎች መጋበዛቸው ላይ ነበር ቅሬታ። ግን መጨረሻ ላይ የህዋት ተወካይ የተገኘ አይመስለኝም። አላየ ማይማን ደብረሲሆን ይገኛል። ሆንበር ደብረሲሆን አልተገኘም። እሱ ራሱ ኢምፕሊኬሽን እንደሚለው ነገር ምናልባት አንስተ አንሳ ነው። ወደ በኋላ ግን አቦይ ምናልባት የዛ ምትክ አይሆንም። አቦይ አቦይ ያንን አይተካም። ሮል ለምሳሌ ጃልመሮ አልተገኘም። ግን ጃልመሮ የወከላቸው ሰው ይተገኝተዋል። የጃልመሮ ወክሏቸዋል ተብሎ አቦይ ስብሀት በዛ መልኩ አ አመለካከቱ ሊወክሉ ይችላሉ፣ ግን የቲፒኤልፍ ተወካይ ናቸው ማለት አይቻልም። አክቲቭ ፓርቲ ውስጥ ስለሌሉ እና እየሰሩ ስላልሆነ የአስተዳደር ስራ ማለት ነው። አገዛዝ የሚፈጽሙ ነገር አብረው እየፈጸሙ አይደለም። በፖለቲካ አመለካከታቸው ላተስማማ ትችላለ፣ ግን አታጠፋቸውም ማለት አንድ አንድ የሆነ የራሳቸው የሆነ ኮንስቲቱንሲ ያላቸው ሰው ናቸው። ስለዚህ መነጋገሩ አስፈላጊ ነው እያል ከሌን አታሳዩ የሚባል ነገር ኢደዝ ሜክ ሴንስ አፍተር ኦል ምንድን ነው ፖይንቱ ተነጋግረ ያው በሀሳብ በልጠ ማሸነፍ ነው። ኤኒዌይስ ወደ እንትኑ ልምጣልህ ከተደረገ በኋላ ስላለኝ ሪያክሽን ልምጣልህ። የመጀመሪያው ነገር በጣም ትልቅ የሆነ ትልቅ የሆነ ሲምቦሊክ ሚና አለው ትምህርታዊ ሚና አለው ብዬ አስባለሁ። ትምህርታዊ ሚና ነበረው ብዬ አስባለሁ። መደረው ትምህርታዊ ሚና ነበረው ስልህ እነዚህ ሰዎች ሊገናኙ አይችሉም አይችሉም። በአንድ መድረክ ላይ ሊቀርቡ አይችሉም። ፖለቲከኞቻችን የተከፋፈሉ ናቸው። ይሄንን በጣም ኤክስፕሎይት ያደርጋሉ ሁልጊዜም ስልጣን ላይ ያሉ አካላቶች እና ህዝብም ደግሞ ፍረስትሬተድ የሚሆነው በነዚህ ዲቪዥኖች ነው፣ በነዚህ ክፍፍሎች በጣም ፍረስትሬተድ ይሆናል። ምንድ ነው ማድርገው፣ እርስ በርስ የሚዋጉት ናቸው፣ እርስ በርስ የሚጠላሉ ናቸው። አይስማሙ ምና የሚለው ነገር ህዝብ ፍረስትሬት ያደርጋል። እና እንደ ስቴፒንግ ስቶን እነዚህ ሰዎች አንድ ላይ ቀርበው ሊያወሩ ይችላሉ የሚለውን እንደ ማሳያ ትልቅ ትምህርታዊ ሚና ነበረው ብዬ አስባለሁ። ይሄ እንዳለ ይቀመጥ። መሬት ላይ የሚለው መሬት ላይስ ምን አይነት ሚና ነው ያለው የሚለው ነገር ላይ ግን አሁንም ስቲል ጥያቄ ያለኝ። እንትን ለማድረግ ለማቅለል አልፈልግም። ለዛ በጣም ሪስትሪክት አርጋሉ። ያለኝ ቅሬታ ሁሉ አለ እያቀረብ በዛ እንዲረዱኝ ይፈልጋሉ ተመልካቾች። ግን ምልል የፈልጌ ነው ባለፈው ሳምንት ስንወያይ ዲያሎግ ቢሆን የበለጠ ደስ ይለኝ ነበር ብያለሁ። ማለት እነዚህ ሰዎች ስቲል ልዩነቶቻችን እንዴት እንፍታና በጋራ እንቁ ኢቨን አጌንስት መንግስትም ቢሆን እራሱ እንዴት አድርገን በጋራ እንቁም እንዴት አድርገን በጋራ እንታገል የሚለው ላይ ለመምከር እና የልዩነት እንትኖቻቸው ለማጥበብ የውይይት መድረክ ቢሆን የበለጠ ፕሪፈር አደርጋለሁ። ይሄኛው ሰልፍ ነው፣ ኤቭሪዋን የራሱ መልእክት አስተላልፎ ወደ መጣበት የሚበተንበት ነው። ስለዚህ ወደ መጣበት የሚበተን ከሆነ መሬት ላይ ያለው ኢምፓክት ምን ያህል ይሆናል የሚለው ላይ በጣም ትልቅ ጥያቄ አለኝ። እንትል አንድ እንትል ልስት እነቴድካ ስኮች ስኮች ፖል ምናምን ስለ አብዮት በጣም የጻፉ ሰዎች ምንደ የሚሉት አብዮት እንዲነሳ ሶስት መሰረታዊ ነገሮች ያስፈልጋሉ። ሮሚቱ የመጀመሪያው ነገር በስቴቱ ውስጥ ዲቪዥን ያስፈልጋል፣ ወይም ደግሞ ስቴቱ ክራይሲስ ላይ። ስቴቱ ስለ መንግስት ማለት ነው። ወይ ዲቪዥን መኖር አለበት በመንግስት ውስጥ ወይ ነው በመንግስት ውስጥ መንግስት ክራይሲስ ውስጥ ሲሪየስ የሆነ ክራይሲስ ውስጥ መግባት አለበት። የመጀመሪያው ፕሪኮንዲሽን ይሄ ነው። የመጀመሪያው ቅድመ ሁኔታ የተሳካሉት እንዲኖር ማለት ነው። ምክንያቱም የተከፋፈለ መንግስት ሲኖር አንዱ አንዱን ሳቦታጅ ስለሚያደርግ ቀጥሎ ላይ የሚመጣው ነገር እድል ይሰጣል፣ በር ይከፍታል። ሁለተኛው በጣም የሚያስፈልግ ነገር ብለው የሚያስቀምጡት የግሪቫንስ ነው። ፖለቲካል ግሪቫንስ ሊሆን ይችላል፣ ብሶት ፖለቲካዊ ብሶት ሊሆን ይችላል፣ ኢኮኖሚያዊ ብሶት ሊሆን ይችላል። ማንኛውም አይነት ጠንካራ የሆነ ብሶት ሁለተኛው ፕሪኮንዲሽን ነው። ብሶት ያስፈልጋል። የተከፋፈለ ወይም ክራይሲስ ውስጥ የገባ መንግስት ያስፈልጋል። ሶስተኛው የሚያስፈልገው ነገር ይህንን የብሶቱንና የመንግስትን መከፋፈል ካፒታላይዝ ሊያደርግ የሚችል የተደራጀ ቡድን ያስፈልጋል። ይህንን አብዮት መምራት የሚችል የተደራጀ ቡድን ያስፈልጋል። ያለ እነዚህ ሶስቱ ነገሮች የተሳካ አብዮት ወይም የተሳካ የስርዓት ለውጥ መምጣት በጣም አስቸጋሪ ነው የሚሆነው ነው የሚሉት። ኦሮሞ ፕሮቴስትን እንደ ምሳሌ መውሰድ ይችላል። ኦሮሞ ፕሮቴስትና የአማራ ሬስታንስና ምናምን የምትለው የወጣቶች እንቅስቃሴ በነበረበት ጊዜ ላይ አንደኛ፣ መንግስት በጣም የተካፈለ ነበር። በፓርቲ እንትን ውስጥ ኦህዴድ ከቲፔሌፍ በአዴን ከቲፔሌፍ ምናምን ውስጣቸው የነበረውን ክፍል የምታውቀውን፣ መጨረሻ ላይ ያው ከነሱ ውስጥ ሰው እንትን ያለውን እንትም በእነሱ መስመር ሄደውም። ለዛ ነው እነሱ ውስጥ ክፍፍል ስለነበር ነው። ይሄ ለብዙ ነገር ጠቅሟል። ለምሳሌ ሰልፍ ኦሮሚያ ውስጥ ሲኖር ሰልፉን በደንብ ክራሽ ላለማድረግ ውስጥ ሳቦታጅ የሚያደርግ አካል ካለ ሰልፉን በደንብ ክራሽ አያደርግልህም ማለት ነው። ለልዩ ሀይሉ በደንብ ትእዛዝ አይሰጥም ማለት ነው ወዘተረፈ። እዚህ የመጀመሪያው ነገር ይሄ ተሟልቶ ነበር። ከዛ በኋላ ግሪቫንስ ነበር። ኦፍኮርስ ፖለቲካል ግሪቫንስ ነበር፣ ኢኮኖሚካል ግሪቫንስም ነበር። የምታውቀው ነው ያንን የማስተር ፕላን የሚባለው ነገር የሰባ ማስተር ፕላን እንዴት ነው ኤክስፕሎይት የተደረጉ የምናውቀውን አደላይ ብሶቱን ይሄንን ብሶት ደሞ እና መከፋፈል በደንብ የተጠቀመ የተደራጀ ኃይል ነበር ኢንፎርማል ቢሆንም ያንን መጠቀም የቻለ የተደራጀ ኃይል ነበር ማለት ሞር ኦር ለስ የሆነ ኮማንድ እንትን ያለው ማለት ነው አሁን ግን እንደዛ አይነት እንቅስቃሴ ካልፈጠርክ በስተቀር ቨርቹአሊ ሰላማዊ ሰልፍ ማድረግ ኦፍ ኮርስ ሲምቦሊክ ነው እነዚህ ሰዎች ወደ አንድነት ሊመጡ የሚችሉበት እድል አለ የሚለውን ነገር ለህዝብ እያሳየ ነው እያስረዳ ነው በጣም ጥሩ ነው ግን ከዛ በኋላ ወደ መጣበት የምትሄድ ከሆነና የተደራጀ ነገር ወደ አንድ የተደራጀ ነገር መምጣት የማትችል ከሆነ አይ ዶንት ቲንክ መሬት ላይ ያን ያህል ኢምፓክት ይኖረዋል ብዬ አላስብም። አንዱ ይሄ ነው። እዚህ ላይ አንተ ገብተህ መጨመር እችላለሁ፣ ግን እግረ መንገዴ ላንሳልህ። ላይቭ ሶሻል ሚዲያ ላይ ወይም ዩቲዩብ ላይ ምን ያህል ሰው ነው ፖለቲካ የሚከታተለው የሚለውንም ነገር እንደዚሁ ሶሻል ሚዲያ ኢንተረስት ለሆኑ ሰዎች ለይተንበሳል ብዬ አስባለሁ። ቁጥሩ ምን ያህል ሰው ነው በኦንላይን መድረስ የምንችለው የሚለውን ሰው ከሞላ ጎደል ያየንበትም ይመስለኛል። እኔ ከፎርማቱ ሲጀመር አንድ ከሁሉም እንዲወከሉ ማድረግ፣ ከሁሉም እንዲወከሉ ማለት በተቻለ መጠን የተለያየ ሀሳብ ያላቸው የተለያየ ብቻ ሳይሆን እርስ በራስ የሚጋጭ ኮምፒቲንግ የሆነ አፓረንትሊ እንዲሁም ሪኮንሳይለብል የማይታረቁ የሚመስሉ ሀሳብ ያላቸው ሰዎች መገኘታቸው ተገቢብ ነው የሚጠበቀው፣ ምስኑ እነኛ ሰዎች መምጣታቸው በግለሰብ ደረጃ የማይመቹን ሰዎች ይኖራሉ፣ ማንስማማ ሊሆን ይችላል። ግን ኦቨርኦል እንደ ፎርማ ሲታይ በዛ መልኩ ነው የማየው። እና እንዳሁም አንዱ ምንድን ነው ያለው አቶ ልደቱ የራሱን የፓራላል ምክክር ኮሚሽን አቋቋመ ሲል ነበርና የራሱን ምክክር ኮሚሽን ከዚህ የምታየው ምንድን ነው? ትንሽም ቢሆን የሚመስል ነገር ወደዛ የሚቀርብ ነገር ማድረጉ አንድ ነገር ሰው አፕሪሼት የሚደረግ ነው። አሁንም ማውራው እንደ ሚዲያ አይደለም በዚ እንደ ግለሰብ እንደ ሞገስ ነው እንዳሰራጭ ሰው እንደተሳተፈ ሰው ሳይሆን እንደ አንድ ግለሰብ ነው አስተያየት የምሰጠው እና በዛ ካፓሲቲ ነው ሰዎች እንዲረዱ ስለፈለግ ነው ማሳሰቡን። ሁለተኛ ከዚሁ ከፎርማት አንወጣ፣ እዛውም ሁለት ጊዜም በአስተያየትም በጥያቄ መልክም ተናግሬ ያለው አቶ ልደቱ መልስ ማብራሪያ መልስ ሳይሆን ማብራሪያ ሰጥቶበታል። አሁንም ያልተዋጠልኝ ነገርና ወደፊትም መሆን የለበትም ብዬ የማስበው አቶ ልደቱ ራሱ የሁልጊዜም ደጋግሞ የሚናገረው ፐርሰናል ባያስን አስቀምጠ ሰው አጋብዝም ድግስ፣ ለዛች ፐርፐዝ የራሱ ፐርሰናል ባያስ መግባት አልነበርም። ለምሳሌ ደምድሞ እከሌ ጦረኛ ነው፣ ሌላኛው ጦረኛ አይደለም፣ እከሌ ተገዶ ነው የሚለውን ነገር ማስቀመጥ አልነበረበት። ምክንያቱም ሁልጊዜ እኔ አናሊሲስ ነው የምሰራው ነው አናሊሲስ ነው ጀስቲፊኬሽን አለ። አናሊሲስ ስሰራ በቃ ፕላትፎርም ከሆነ የምታስቀምጠው ሰዎቹ መጥተው የፈለጉትን እንዲናገሩ ከፈለግ፣ ቀድመህ ፖዚሽን መያዝ የለብህም። ሰዎቹ ይበሉ። ባኖ ተወካይ መጥቶ ይናገር ተገድጄ ነው ብሎ ሌላው መጥቶ ብልጽግና ጦረኛ ነው ይበል፣ ሌላው መጥቶ ሌላ ይበል እንጂ አንተ ቀድመህ በማስታወቂያም በእምነት ራሱ አንደኛ ማስታወቂያው ላይ ለፊት ለፊት ማጫወት እንችላለን። አላማችን የሰልፉ አላማ ጦረኛውን ስርዓት ለመቃወም ነው ነው የሚለው ስፔር የለን እዛ ጋ እንደዛ ብለህ ከተናገርክ ዝግጅቱ ላይ ድግስ ላይ ሰው የሚገኝበት ምክንያትም አይኖርም። ይህን ጉዳይ በተደጋጋሚ አንስቻለሁ። አሁን አይደለም በጓሮ በኩል ማነሳው ከዚህ በፊትም ሪዘርቬሽን ገልጫለሁ፣ አሁንም ማጠናከር እፈልጋለሁ። ለምንድን ነው እሱ በተለይ ከአቶ ልደቱ አይጠበቅም። ባያስ አይወድም ፐርሰናል ባያስን ትተውና አናሊስ እሱ ላይ አትኩር ሲል የነበረ ሰው ፖዚሽን ይዞ ለዛውም ሁሉንም አሳትፋለሁ ብሎ በቀረፀው ፎርማት ላይ የተቃዋሚ ቢሆን ምንም አይደንቀኝም። ባይዘው ወይ ምክንያቱም ያኔ እሱ እንዳለው ከብልጽግና ፓርቲ ጋር ነው ግጥሚያው። ስለዚህ ብልጽግና ፓርቲ የሚጋበዝበት ምክንያት አይኖርም። እዚህኛው ላይ ግን ማንም ሰው መጋበዝ አለበት ብለህ ካሰብክ ቀድመህ ስታንድ መውሰድ ተገቢ ነው ብዬ አላስብም። ያ እኔ እንደውም እንደ አንድ ጉለት እንደ አንድ ስህተት ወስደዋለሁ። እንደኔ ሁለተኛ እሱ ነው። ሌላው ከተላለፈው መልስት መልእክት አንጻር ስናየው አንድ አንድ ያየሁት ነገር ተቀራራቢ ጉዳይ ነው የሚል ነው። እንግዲህ ግምገማ ያደረጉት አዘጋጆቹ፣ ያው አዘጋጅ አይደለንም እኛ። ለዛ ነው አዘጋጆች ስላሉ ነው እንደዚህም ማወራው በተደጋጋሚና፣ እና እኛ እንደ ሚዲያ ተባባሪ ነን። አዘጋጆቹ ኢቫሉዌት ሲያደርጉ፣ እኔም ኢቫሉዌት አድርጌያለሁ። እኔ ኢቫሉዌት ሳደርግ ተመሳሳይ እርስ በራሱ የሚመጋገብ ሀሳብ ሳይሆን የሚራገጥ ሀሳብ ያቀረቡ የተለያዩ ሶስት ቡድኖች አሉ። እያንዳንዱን መዝግቤያለሁ። እያንዳንዱን ጊዜ አጥቼ ነው እንጂ ፕሮግራም ልሰራ ነበር። ፕሮግራም ያልሰራውበት ምክንያት አዘጋጆቹ ፕሬስ ሪሊዝ ሳይሰጡ ከኋላ መፈትፈት ተገቢ ስላልሆነ አኔቲከል ብዬ ስላሰብኩ ነው። ከዛ በኋላም ጊዜ አላገኘው። ግን አንዱ የፋኖ ተወካይ መጥቶ እኛ ጦርነቱን ተባብረን ይህንን መንግስት እናስወግድ ነው ያለው። ቤዚካሊ ያን ነው ጥሪ ያደርገው። መጨረሻ ላይ የኦነግ ተወካዩ መጥቶ ጭራሽ ጦርነት አይቆምም ነው ያለው። ቃል በቃል ነው መዝግቤያለሁ። ኮት ጦርነት ሊቆም አይችልም፣ ይህ ልትረዱልን ይገባል ነው ያለው። ኢቨን ለስትራቴጂ ፐርፖዝ እንኳን አይባልም እንደዛ፣ ግን ብለዋል። ከዛ ደግሞ ሌላኛው መጥቶ ለምሳሌ አማኑኤል ያለው ጦርነት መብቃት አለበት እንዳውም ያልሰለጠነና ኢቲክስ የሌለው ወታደር ፖቴንሻል ክሪሚናል ነው ብሎ የተናገረው እዛው መድረክ ላይ። ወደዚህ ስትመጣ ወደ ፓርቲ ደግሞ የእናት ፓርቲን ስታይ የገደል ነው ምኛ የሞት ነው ምኛ ያለነው ምኛ የምንኖረው ምኛ ነው ብሎ የተናገረው ስለዚህ ሁሉ ሁላችንም በጋራ ኮሌክቲቭሊ ነው አክት ማድረግ ያለብን። ጦርነት መብቃትን ያለበት የአንድ ሀገር ልጆች የምንገዳደለው ይላል። እኔ ሳምፕል ነው እየወሰድኩ ያለው። ጋሽ አቦይ መጥተው አብዮታዊ ዲሞክራሲ እና ህገ መንግስቱ መከበር አለበት ይላል። የመጨረሻው መልእክት ህገ መንግስቱ መከበር አለበት አንቀጽ 104 እና 105 አትንኩብኝ ይላል። መጥተው ሰው ቤዚካሊ መልእክቱ ከነኛ ከሶስቱ ነው የምልህ፣ ከሶስቱ መፈክሮች መፈክርም አይደለም ቤዚካሊ፣ ከሶስቱ አላማዎች ውስጥ ስታይ አንዱ ምንድን ነው? አገዛዝ ይብቃል። የመጀመሪያው ግን ጦርነት ይቁም ነው የሚለው። እና ጦርነት ይቁም አላሉም፣ ሌሎቹ ጦርነት ይቀጥላል ነው ያሉት ቤዚካሊ። እና አንዱ ጦርነት ይቁም እያለ፣ ሌላኛው ጦርነት እናቁም እንደራደር እያለ እንዴት ነው ሁለቱ የሚስማማው? ይመጋገባል። ምን አይነት ግምገማ ነው የሚለው እኔ አልገባኝም። እንግዲህ የተባለው ከትብብር አንፃር ከተገመገማ ትውልደቱ እንደዛ ነው ያሉት፣ ስትሬስ ያደረገው እሱ ሊሆን ይችላል። ከመቀራረብ ከትብብር አንፃር ትብብር አስፈላጊ ነው ከማለት አንፃር ከሆነ ከይዘት አንፃር ከሆነ ግን ወዝንት ፉሊ ኮንቪንስድ ደግሞም እየጠበቅኩ አልነበረም። የዛሬ ሳምንት ውይይት ስናደርግ አንድ ሶስት ኮንሰርን አድርጋል እኔም ኢንዶርስ አደርጋሉ ብዬ ነው ያለፍኩትና ከዛ ውስጥ መልእክታቸው አልሬዲ የሚጠበቅ ነው። ስለዚህ ኦነስትሊ መነጋገርም ስለሚያስፈልግ ነው። ሌላኛው ያልተደራጀ ህዝብ ላጠናክር ነው የምፈልገው። አንተ ያልከው ያልተዳራጀ ህዝብ የአንተ አይደለም። ኔትወርክድ ኦርጋናይዝድ የሆነ ማህበረሰብ ብቻ ነው ያንተ መሆን የሚችለውና መሬት ላይ አንተ ያልከው ከዛ አንጻር መታሰብ ስላለበት ነው ለእኔ ኦርጋናይዝድ ያልሆነ ህዝብ ምንም ያህል ይሁን እንኳን መቶ ሺህ አይደለም አስር ሚሊዮን ራሱ ከጎና አለን ቢሉኝ ከሩቅ እንደኔ ሰዎች እንደ ፖቴንሻል ኮንስቲቱሽን ሊወስድ አልችልም። የሚለው በአጭር አማርኛ ያልተደራጀ ህዝብ ያንተ አይደለም የሚለውን ነው። አንድ የሚያስተዛዝብ ወደ አንተ ልመለስ እና የሚያስተዛዝብ ነገር አይቻለሁ። ከዛ ውስጥ ምንድን ነው ይህንን ስብስብ ስፖንሰር ያደረገው ኤርትራ ነው የሚል ሀሳብ ሁሉ አይቻለሁ። ዋን ኦፍ ዘ ሞስት ሪዲኩለስ ሰው እንኳን በቆሙ አይደለም በህልሙ እንኳን መናገር የሚከብደው ያንን ያሉት ደግሞ አቶ ልደቱ፣ አቶ ልደቱ በሻቢያ የሻቢያን ተልዕኮ እያስፈጸመ ነው ብለው ሲናገሩ ለምንድ ታውቃለህ? ስለሌላው አይደለም ግለሰቡም ራሱን መከላከልም ይችላል። ባይ ዘ ወይ ዘ ላስት ኢን ዘ ሊስት አቶ ልደቱ ከሻቢያ ጋር ማማት ነው። እንደው ልደቱ እኮ ሻቢያን ታሪካዊ ጠላት እያለ ሄደበት በመናገሩ ነው የሚተቸው። ለምንድነው ሻቢያን ብቻ ታሪካዊ ጠላት የምትለው ተብሎ እና ልደቱ የሻቢያን ተልእኮ ነው፣ ሌላ እኛም ማናቀውና ተአምር ከሌለ በስተቀር ፐብሊክሊ ባለው ማለት ነው። ፐብሊክሊ እኔም እንደ ማንኛውም ሰው በማየው አቶ ልደቱን ከሻቢያ ተላላኪነት እና ተልእኮ አስፈጻሚነት አንጻር ፕሮግራም የሰሩ ሪአክት ያደረጉ ሰዎች ማለት በጣም ከጋረሙኝ ሰዎች ውስጥ አንዱ ናቸው። የሚያመሳስል ምንድን ነው ኮመን ነገር ተናግረዋል ከተባለ ያው የሁሉም ኮመን ነገር ሊሆን የሚችለው አጌንስት ብልጽግና የተናገሩት ነገር ነው። ከዛ ውጪ ያው ኦፍ ኮርስ ብዙ ልዩነት አለ። የሚጠበቅም ነው ልዩነቱ፣ የተለያየ ነገር መናገራቸው የሚጠበቀው ለምንድን ነው? ለመወያየት አይደለም የተገናኙት፣ ሰላማዊ ሰልፍ ላይ ንግግር ለማሰማት የተገናኙት ለዛ ነው። ውይይት ቢሆን የተሻለ ነበረ፣ መርጠው እንደዛ ነበር እያልኩ ያለሁት ለዛ ነው። ሰላማዊ ሰልፍ ነው፣ ሁሉም የሚያምንበትን ተናግሮ ይሄዳል። ጦርነት ላይ እየተሳተፈ ያለ አካል ጦርነት ይቁም ንግግር የሚያደርገው ከምን አንጻር ነው? መንግስት ጦርነቱን ያቁም ሊል ነው ወይም መከላከያውን ሰብስቦ ከክልል ይውጣል፣ ነው ኦሮሚያ ክልል ወይ ከአማራ ክልል ምናምን ይውጣ ነው። ሶ ጦርነት የማይደግፍ ሰው ደግሞ ሄዶ አይ ጦርነት ይቁም ይላል ምናምን፣ የተለያየ ነገር መተላለፉ የሚጠበቅ ነው። መፈክር ነው ሁሉም አሰምተው የወረደው ብዬ ነው የማስበው። ይሄ ኮመን ነገር ከሆነ ሁሉም አገንስት ብልጽግና ድምፅ ማሰማታቸው ብቻ ነው ከዛ የተለየ ኮመን፣ እና አለመሰዳደባቸው፣ የጎንዮሽ አንዱ ለአንዱ መልስ አለመስጠት ምናምን በእርግጥ በማሳሰቢያም ነው የጀመረው። አንድ ሰው ለአንድ ሰው መስ መስጠት አይቻልም ምናምን በሚል ማሳሰቢያም ነው ሞኝቶ የጀመረው ሰው እሱ የሚጠበቅም ነው ብዬ አስባለሁ። ወደ ሪያክሽኑ ልምጣልህ። ሌሎች ያነሳቸው ነገሮች ስለምስማማ ማለት ነው፣ የመንግስት ሪያክሽን እና የመንግስትን ሪያክሽን ለማንሳት ትንሽ ወደ ኋላ መሄድ አለብኝ ብዬ አስባለሁ። ለምንድን ወደኋላ መሄድ አለብኝ የምልህ እኔ የዛሬ አንድ አመት ከስድስት ወር ምናምን አካባቢ የሆነ ሰው አግኝቶ ነበር የደንብ ራመት እና ዝርዝሩን አልናገርም፣ ያው የሰው ሚስጥር ስለሆነ፣ ግን ሰዎች ማግኘት ፈልጎ ነው። እኔ ከኦሮሞም ከአማራም ከትግሬም ውጭ ስለሆንኩ ማለት የዛ ብሔር ተወላጅ ስላልሆንኩ እኔን ሊሰውኝ ይችላሉ። እና እስቲ እንደምታውቃቸውን ሰዎች ስልክ ምናምን አድራሻ ምናምን እንትን ብትለኝ፣ ኮንታክት እንትን ብትለኝ ምናምን ብሎ ማለት ነው። እና ለማግኘት ሞክሮ ነበር። አላማው ምንድን ነው? እነዚህን ሰዎች አቀራርቦ ለማነጋገር ነው። ከዛ ያው በጋራ መቆም ይችላሉ አይችሉም የሚለው እንትን ለማለት ማለት ነው እና ኤቭሪዋን ሪጀክትን ያደረገው ሰው አሁን ዲቴሉን ሊናገር አልችልም፣ ግን ብዙ ሰው ሪጀክት አድርጎት ነበር በጊዜው እና እየጠበቅኩ ነበር ሪጀክሽኑን። በእርግጥ ምክንያቱም የነበረበት የዛሬ አንድ ዓመት ከስድስት ወር የነበረ ሁኔታ እና አሁን ያለው ሁኔታ አንድ ስላልሆነ ማለት ነው። ይሄንን አሁን ያለውን ሁኔታ የፈጠረው ይሄ መሰባሰቡ እና በጋራ አንድ መድረክ ላይ እነዚህ ሰዎች መገናኘትን ያስቻለው ራይፕ እንዲሆን እንዲበስል፣ ይሄ ሁኔታ እንዲፈጠር ያስቻለው መንግስት ባለፉት አንድ ዓመት ከስድስት ወር ውስጥ የሰራው ስራ ነው ብዬ ነው የማስበው። ምክንያቱም ኤብሪዋን የራሱ ፍረስትሬሽን እንዳለ ሆኖ መንግስት ምን ኤክስፕሎይት እያደረገ እንደሆነ፣ ልዩነቱን ዲቪዥኑን ኤክስፕሎይት እያደረገ እንደሆነ አንደርስታንድ፣ ፖለቲካዎች ሳይሆን ህዝብ ራሱ አንደርስታንድ ወደ ማድረግ እንዲመጣ አድርጓል ብዬ አስባለሁ። መንግስት አግሬሲቭሊ ሲሆን የሄደበት ማለት ነው፣ እዚህ ጉዳይ ላይ መንግስት የመንግስት ሪያክሽን የሚጀምረው ከዛ ነው፣ ምንም ባልነበረበት ጊዜ አኗና ወላ በጋራ ሊሰሩ የሚችሉበት ምንም አይነት እንትን ባልነበረበት ጊዜ ራሱ እነዚህ ሰዎች በጋራ እየሰሩ ነው፣ ከሌና ክሌ እየተገናኙ ነው ምናምን የሚለውን ወሬ የጀመረው መንግስት ነበር እና ራሱ ነው እያበሰለ እያበሰለ ያመጣው የመንግስት ሪያክሽን ነው ብዬ አስባለሁ። ሁለተኛ ቀርሞ የሆነው ነገር ልደቱ ወደ ሀገር ለመምጣትና በምርጫው ላይ ለመሳተፍ ምናምን ፈልጎ ነበር። እንደምታውቀው ልደቱ ወደ ሀገር ቤት እንዳይመጣ የከለከለው መንግስት ነው ማን እንዲሁ ልደቱ ወደ ሀገር ቤት መጥቶ ቢሆን ኖሮ ይሄ በይነመረብ ሰልፍ የመካሄድ እድሉ በጣም በጣም አነስተኛ ነበር። የሚሆነው ማለት መንግስት ክራሽ አድርጌ ላስቆመው ራሱ ቢል ማሰር የሚችልበት ሁኔታ ይፈጠርለት ነበር። ራሱ ላይ ነው እየተኮሰ የመጣው ልልህ ነው። ማለት የሚሰጣቸው ሪያክሽኖች በጣም አውት ኦፍ ፕሮፖርሽን የሆነ ሪያክሽን ነው። መንግስት ጋር ያሉ የሆነች ትንሽ ነገር ኮሽ ስትል መድፉንም፣ እንትኑን፣ ታንኩንም ምናምን ይዞ ነው የሚመጣው፣ ለትንሽ ኮሽታ ማለት ነው። ባይዘዊ ሽጉጥ ደቅኖ የሚመጣብህን ሰው ታንክ ይዛ አትገጥመው። ትስተዋለህ ምንም ጥያቄ ነው ማለት እንደዛ ነው መንግስት የሚያደርገው። ለሆነች ነገር ሁሉ አውት ኦፍ ፕሮፖርሽን ነው ኤቭሪቲንግ እንትን የሚለው በቃ የማይመጣጠን ድንጋጤና እንትን ውስጥ ነው የሚገባው። እስከ እስከ ምንድነው ሁለት ቀን ምናምን እስኪቀረው ድረስ ብዙ ካቨሬጅ አግኝቶ ነበር፣ ብዙ ማስታወቂያ ነበሩ። የመጨረሻዎቹን ሁለት ቀን ዓርብና ቅዳሜን በጣም ያስተዋወቀው የበይነመረብ ሰልፉን የብልጽግና ዲጂታል ሚሊሻ አንድ ላይ ገጠሙ። ሳያስላካቸው እንደዚህ ሆኑ እንደዚህ ሆኑ ሳምንት አንድ ላይ የማይቆይ ሶሻል ሚዲያው በሙሉ ቅዳሜ በተለይ ጠዋቱን ካየ ቀኑን ሙሉ ስለሱ ሰው እንዲያወራ ያደረጉት ራሳቸው የብልጽግና ዲጂታል ሚሊሻዎች ናቸው ብዬ ማለት ኦፍኮርስ፣ ከቨሬጅ ብዙ ነበረው ምናምን እሱ እርግጥ ነው። ግን የብልጽግና ዲጂታል ሚሊሻ ሚና ሚናካ አደለም፣ ይህን በማስተዋወቅ ውስጥ ሪያክሽኑ ልነግር ፈልጌ ነው። ከዛስ በስርዓት እንዳይተላለፍ ኢንተርኔቱ ምን እንደተደረገ ባይዘው አልገባኝም። ምክንያቱም ለማየት እየሞከርኩ ነበር። ፌስቡክ ፐርፌክትሊ እየሰራ ነበረ ፍጥነቱን ቼክ ለማድረግ እየሞከርኩ ነበር። የፋስት ዶት ኮም ምናምን ፋይ ጂ ኔትወርክ ነው የምጠቀመው። ሁለት መቶ ምናምን ሜጋባይት ድረስ ነበር ፍጥነቱ፣ ግን ዩትብ ስቀት ዩትብ አይሰራም። እንዴታ! ያንን ብቻ ፓርቲኩላር ብሎክ ማድረግ እንደቻሉ አላቅም። አይሰራምም፣ አይደለም ይሰራል፣ ይከፍትና ምስሉ ስታክ ያደርጋል ይቆማል። የመጀመሪያው ገጽ ከፍቶልህ ከዛ በኋላ ነው የማይሰራው። ኤኒዌይስ እሱን ማድረጋቸው እንደገና ሶሻል ሚዲያው መነጋገር አጀንዳ እንዲሆን አድርጎታል። የበለጠ እንደውም በቃ ገዝፎ እንዲታይ መንግስት ደንግጧል እንዲባል አድርጎታል ብዬ አስባለሁ። ሪያክሽኑን ላሳይ ብዬ ነው እና ያንን ሳይ ባይ ዘ ወይ አሁን ደሞ የሚጠብቀው ሪያክሽን ምንድን ነው? ምክንያቱም ከሚያወሩት ተነስቼ ነው የብልጽግና ካድሬዎች ወይ የሶሻል ሚዲያ ከሚጽፉት ነገር ተነስቼ እዛ ላይ የተሳተፉ ሰዎችን ኔክስት ታይም አንድ ነገር ኮሽ ካለ እነሱን ለማሰር የሚችሉትን ማለት ነው ሀገር ውስጥ ያሉ ለማሰር ይንቀሳቀሳሉ ብዬ ይፈራሉ። ይህም ራሱ ሌላ ሪያክሽን ነው። ምንም የሚፈጠር ነገር የለም፣ ግን እንደዛ ማድረጋቸው ይቀራል ብዬ አላስብም። የብልጽግና ሪያክሽን በጣም አውት ኦፍ ፕሮፖርሽን ነው። ከዛ የተደረጉትን ውይይቶች መውሰድ ይችላለ። ከባለ ሀብቶች ጋር፣ ከመንግስት ሰራተኞች ጋር፣ ከሴቶች ጋር ምናምን አንድ ሁለት ሪያክሽን ቪዲዮ አይቻለሁ። ሪዮት ሚዲያ ላይ ሪያክሽን ቪዲዮ ተሰርቶ አይቻለው። እንትን ምንድነው ስሙ፣ ኢኤምኤስ ስለ ሪያክሽን ተሰርቶ አይቻላለሁ ምናምን፣ እቶ ስሙ ልክ በማግስቱና ከዛ ቀጥሎ ባለው ቀን ሪያክሽን ቪዲዮዎች አይቻሉ ስለ ሰልፉ የሚያወሩ ማለት ነው። ሶሻል ሚዲያው ላይ ፌስቡክም ላይ አንድ ሁለት ቀን ከዛ በኋላ ዲስከሽኖች ነበሩ። ዲስከሽኗን፣ በዚህ ጉዳይ ያለውን ዲስከሽን እስከ ዛሬ ቀን ድረስ ያስቀጠሉት የመንግስት ሰዎች ናቸው። ስለዚህ በጣም ሪዲኪለስ እኔ፣ የነሱ ሎጂክ ባይዘወይ አንደርስታንድ ለማድረግ መሞከር ትቻለኝ። በፍጹም ማግኘት አትችልም። የሆነ ነገር ልል ነበረ ከዚህ በላይ ባልል፣ ግን የእነሱ ሎጂክ አንደርስታንድ ለማድረግ መሞከር የሚቻል አልመሰለኝም። የመጨረሻ ነገር ልበል ቅድም አንስቼው ስላለፉኝ ላጠናክሮ ብዬ ነው። ያልተደራጀ ህዝብ ያንታረ ለምናምን ያልከው ነገር በጣም ኢምፖርታንት ነው። የተደራጀ ነገር መኖሩ አሁን ህዝብ እንደዚህ አድርግ ይባላል አደለ። ብዙ ፖለቲከኛ እዛም ቨርቹዋል ሰላማዊ ሰልፉም ላይ ኢትዮጵያ ህዝብ እንዲማድረግ አለበት ኢትዮጵያ ህዝብ እንዲማድረግ አለበት ህዝብ እንዲማድረግ አለበት ተብሎ ብዙ ፖለቲከኛ ብዙ ጊዜ ነው የሚለው። እንደ አንድ ተራ ዜጋ አዲስ አበባ ውስጥ እንደሚንቀሳቀስ፣ በጉሩ እንደሚሄድ፣ በታክሲ እንደሚጠቀም አንድ ተራ ዜጋ ህይወቴን ሪስክ አድርጌ የሆነ ነገር ላደርግ የምችለው ተስፋ ካለኝ ብቻ ነው ማለት እኔ ለዚህ ነገር መስዋዕት በሆን ወይ ብታሰብ ወይ ምናምን ይህን ነገር ሊያስቀጥል የሚችል የተደራጀ አካል አለ እኔ በዛ የተደራጀ አካል ውስጥ የእኔ አስተዋጽኦ በገንቦ ውስጥ እንዳለ አንድ ጠብታ ነው። ስለዚህ እኔ ያን ማድረግ እችላለሁ የምለው የሆነ የተደራጀ ነገር ሲኖር፣ ምንም የተደራጀ ነገር ሳይኖር ምንም ሊያስቀጥል የሚችል ነገር ያንን ተስፋ ሊሰጥ የሚችል ነገር ሳትፈጥር ህዝብ እንደዚህ ያደርግ ህዝብ እንደዚህ ያደርግ ማለት በጣም አስቸጋሪ ይመስለኛል። እና ለዛ ነው በጣም ትልቅ አክብሮታ ባይዘው ይህንን ሁሉ ሰው አንድ መድረክ ላይ መሰብሰብ ቀላል ስራ አይደለም። የሰዎቹን የሰውን ባህሪ የምታውቀው ነው አንተ ምናምን ትልቅ ስራ እንደጠይቃቸው ትልቅ ነገር እንዳደረጉ ሲምቦሊክሊ ደግሞ ትልቅ እንደሆነ እረዳለሁኝ። ግን ወደ ድርጅት ማይመነር ከሆነ ግዴታ እዛ ውስጥ ያሉ ሰው ሰሙሉ ድርጅት መስረት አለባቸው እያልኩ አይደለም። ግን ወደ አንድ አይነት ኦርጋናይዝድ ሙቭመንት መመንዘር ካልቻለ መሬት ላይ የሚኖረው ኢምፓክት ያን ያህል ነው። ጥሩ እኔም እስማማለሁ። ከዚሁ ከመጨረሻ ጋር ተያይዞ ለምሳሌ አቶ ልደቱ ባይሆን ሌላ ሰው ግብዣውን ቢያደረግ ሰዎች ይገኛሉ ወይ የሚል ጥያቄ ካውንተር ፋክቹዋል ማንሳትም ይገባል። ምክንያቱም ብዙ ሰዎችም ይሞክራሉ። እኔ ከከሌ ጋር አልገናኝም ከሌ ከከሌ ጋር አልቀመጥም የሚል እንኳን ለዚህ አስራ አምስትና ሀያ ሰው ትዕይንተ ሕዝብን ማደራጀት አይደለም እና ዝግጅት ማድረግ አይደለም እና ሁለት ሶስት ሰዎችን እኮ ለውይይትና ለክርክር ለማቅረብ ምን ያህል እንደሚፈጅብን የማናወራቸው ብዙ ሰው ነገሮች አሉ፣ የማይወሩ በአደባባይ ትላልቅ የሚመስሉ ሰዎች ስናወራቸው ግን እኔ ከከሌ ጋር መገኘት አልፈልግም፣ ከሌ እኔን አይመጥነኝም፣ ከሌ ከነ ምናምን ሕዝብ ጠላት ነው፣ ከሌ ባለፈው እንደዚህ ተናግሮኝ ነበር የሚሉ ሰዎች ናቸው። እና አቶ ልደቱ ባያደርግ ኖሮ እነኝ ሁሉ ሰዎች ይገኙ ነበረ ወይ የሚል ነው። ምክንያቱም ይሄም ያስደነቀኝ ከሁሉም ሰዎች ጋር በተሻለ መጠን ኦፕንሊ ሳይጣላ ግንኙነትን ማስቀጠል መቻሉ ነው። እሱ ራሱን ችሎ ትልቅ ሶሻል ካፒታል ነው። እሱን እውቅና መስጠት ተገቢ ስለሚሆን ነው። ምክንያቱም ያልጠባቅናቸው ናቸው። ሰዎችም ራሱ በሌላ ግብዣ ሲጠየቁ ያልመጡ ሰዎች ተገኝተዋል። እና እሱን አንድ ማጠናከር እፈልጋለሁ። ሶ ፐርሰናሊቲ ማተር ያደርጋል። እግረ መንገዱንም ስለ ግለሰቦች ማንሳክ ከጀመርን የመንግስት ምንድን ነው ጠበደላላ ነው ባይዘው። ይሄ መንግስት ነው አብዛኛው ራሱ የመንግስት ሪያክሽን ነው ፕሪምቲቭ። አንዳንዶቹ ዛ ፕሪምቲቭ ሪያክሽኖች ናቸው ያሰባሰባቸው። ያልከውን በደንብ ነው የምስማማው። ከተሰባሰቡ ሰዎች ውስጥ እኮ ብታያቸው ሰዎች የሚለውም ወደ ስቴክሆልደርን ውሰድና ከተዋናያን ውስጥ የዛሬ ሶስት ዓመት እኮ መንግስት ከነኝ ውስጥ ከሶስቱ ጋር ወዳጅ ነበረ። ከፋኖ ጋር ወዳጅ ነበረ፣ እንዳልከው ከኤርትራ ጋር ወዳጅ ነበረ። እንደ ሀገር ከቲፒኤልኤፍ ጋ ነው እንደ ፓርቲ ወይንም ደግሞ ከቲዲኤፍ ጋር ወይም እዛ ጋር ጦርነት ውስጥ ከተሳተፉት ጋ ነው እንጂ ከሌሎቹ ጋር ወዳጅ ነበረ አይደለ? ሶስት ዓመት ባልሞላው ጊዜ ውስጥ ሁሉንም ማጣ፣ ኢንክሉዲንግ በጣም በሚገርም ሁኔታ እኔ በዚህ ልክ መንግስት እንደዚህ ሲሰራ ፖለቲካ ሲሰራ ይቻላል። ለመረዳት ያስቸግራል። ያልከውም ለዛ ነው ሎጂካቸው እንኳን ለተቃዋሚ ለደጋፊ የማይመችም ያልኩት ለዛ እኮ ነው። እንኳን ለደጋፊ ለተቃዋሚ የማይመችም ይሄ ሪጅ ያልኩት ያለ ምክንያትም አይደለም። ተው እገዛለሁ፣ አንተ ያልከውን እንዴት የፕሪቶሪያ ስምምነት ስትስማማ ቢያንስ አንድ ማትረፍ የለብህም? እንደ አንድ ወዳጅ የራሱ ፈራሚም ቢያንስ ማትረፍ የለብም? ከሌላ ጋር ብትጣላ ፈራሚው እኮ መትረፍ አለበት። ወዳጅ ነው። ፈራሚውን ስታቀርባል፣ ሌላው ያኮረፈው አሁን እኮ ፈራሚውም ሙሉ ነው። ከሌሎች ጋር ወደ ውጭ ሆኖ አንተ ላይ የተደራጀው እና እንዳልከው እንደ ግለሰብም እነ አቶ ልደቱን ብታይ እነ አቶ ጀዋርም ብታይ ሌሎቹንም በግለሰብ ደረጃ ብንጠራቸው ሚዲያ ላይ ያሉ ሰዎች ራሱ በጣም ታዋቂ ሚዲያ ፐርሰናሊቲ የሆኑ ሰዎች ብልጽግና ሚስትሪት አድርጎ ሳይጠብ ማለት ሳያስፈልገው ማለት ነው፣ አንዳንድ ማለት ግዴታ ሳይሆንበት የፈጸማቸው ፋውሎች ናቸው፣ መልሰው ጠላት ያበዛው። ስለዚህ ሚዲያ ላይ አምርረው ብልጽግናን የሚጠሉ ሰዎች ብታይ ባዚው የሚቃወሙ አላልኩ፣ አምርረው የሚጠሉ ሊትረሊ እንደ መሪም መሪውን ጠቅላይ ሚኒስትሩን ወይም ብልጽግናን መንግስት የሚጠሉ ሰዎች ከመቃወም አልፈው እኛም እኛም እንቃወማለን፣ ጥላቻ ግን ሌላ ነው። ግን ጥላቻንም ነው የሚጨምርበት። እስከ ጥላቻ ደረጃ የሚደርሱ ሰዎች ማን እንደሆኑ ወደኋላ ተመልሰ ብታይ ብልጽግና ሳያስፈልገው ነገር በማለት እንትን ያደረጋቸው ግፍ የፈጸመባቸው ወይም በእስር ወይ በሌላ መልኩ ያደረጋቸው ናቸው። ይሄ ፓተርን በንም ማየት ያስፈልጋል። እዛ የተሰበሰቡ ሰዎች ደግሞ በብልጽግና አላስፈላጊ ፖለቲካ ውንድን የሆኑ የሚቆሰሉም ናቸው። ይህንን በደንብ መገንዘብ ያስፈልጋል። ለማጠናከር ያህል ነው። በርካታ ምሳሌ መውሰድ ይቻላል፣ ግን እዚሁ ላይ በአበቃ ምሳሌው የተሻለ ይሆናል።